ከኢማራትም ይሁን ከተለያዩ ሀገሮች ውስጥ ያሉት ኢትዮጵያ ስደተኞች ቢቸገሩ ቢታምሙ አየር ማረፊያ ላይ ወይም ኢትዮጵያ ውስጥ ወይም ኢትዮጵያ ሕክምና ውስጥ ወይም በተለያዩ ችግር በየቤት ውስጥ ላሉት ቢልቁት አብርሃም አንድ ቀን የጋዜ ትራንስፖርት አይልም፣ የመኪና አይልም። ዛሬ መኪና ገዝቶ ይቅርና መኪና ሳይኖረው በእግሩ በእግሩ ገጠር ለገጠር ተሸክሞ ገጠር ውስጥ ላሉት ችግርተኞች የሚያጎርስና የሚረዳ ነው። እኛ በዛ አንደኛ ልንወደው የቻልነው ሁለተኛ ነገር ደግሞ ከነ ቤተሰቡ ከነ ቤተሰቡ ወደኋላ ሳይሉ ለጠማው አጠጥተው፣ ለራበው አብልተው፣ ለሌለው አልብሰው ብዙ አሉ። ኢትዮጵያ ውስጥ ማ ነው ከውጭ ሀገርም ሆነ ብዙ ሚዲያዎች አሉ እስቲ አንድ የሰራ እንደሱ እስቲ ከነ ማስረጃ ያምጡ። በሽተኛ አረዳለን ሕክምና ያላቸው ያበዱ ሲሉ ማለት ነው። ለጥቅማቸው ያም ተጠርተው ያም ተለምነው፣ በዛ ላይ ደግሞ የየት ሀገር አካባቢ ነው የእነቱ ውልዱ እያሉ እየጠየቁ እኔ እንደ ዱንያ ወይም እኔ ብዙ ስማ እንደ ዱንያ ወይም እንደ ምረቱ ጃራ እኔ ለብዙ አመታት የኖርኩ ነ በሰው አገር ውስጥ ግን እንደ አብርሃም አላየሁም። እንደ አብርሃም አላየሁም። እደግ ነ ምለው እድሜን ከኔ እድሜ አንስቶ ለአንተ ቢጨምርልክ። ወላሂ ወላሂ በጣም ነው ምወደው። ዱባይ ውስጥ ላላችሁት ይሄ ልጅ ዱባይ ሲመጣ በር ዘግታችሁ፣ በሩን መልሳችሁ በር ዘግታችሁ፣ ብዙ ነገር ከምትሉት አስጠግታችሁ በር ከፍታችሁ አቅርባችሁ ብትመክሩት ሰው ልጅ ይሳሳታል። ቢኖረው እንኳን ስህተት የለው የሌለውን ስህተት የሌለውን ስም ስም ስትሰጡ ኢትዮጵያዊነት ነው፣ ጥላትነት ነው ወይስ? ይሄ ልጅ በማያውቅበት አገር ስም ሰታችሁት የዛን አገር ኑሮ የዛን አገር ሁኔታ የዛን አገር እናንተ አገር ያንን አገር ስለምታውቁ ያንን አገር ሁኔታው ውስጡ ስለምታውቁ ያንን ልጅ ልታጠቁሩት ዝቅ ልታረጉት ልታስከፉት፣ የፈለጋችሁት አይሳካም። ለምን ትክክለኛ ፈጣሪውን ይዞ የሚሄድ ሰው ምንም አይሆንም፣ ምንም አይሆንም። ትልቅ ከተማ ሆኖ ትልቅ አገር ሆኖ ዛሬ እሱ እዛ አገር ውስጥ ቢሄድ እናንተ ኢትዮጵያዎች፣ ኑ ወገኖቼ፣ ደስታዬን ተደሰቱ ያለው እስኪ አንድ ኢትዮጵያ አምጡ። ከዛ በፊት ሁላችሁም ትኬት እየቆረጠ እየሄደ የሚጨፍር የነበረ ነው። ማንም ዘፋኝ ሲመጣ ማንም የሰርጉን ዋንም ልደቱን ሲያከብር ስታጨበጭቦ የነበራችሁ ነው የምናውቃችሁ። አንድ ሆስፒታል ውስጥ ላሉት ላላችሁ ሆስፒታል ውስጥ ላለው አብርሃም ስለ ኮሚኒቲ ወይም ስለ ሰፋራ የሚያውቅ ነገር አይደለም። ለዛ አገር አብርሃም የሚጠቅሰው ኢትዮጵያ ውስጥ ላለው ነው። ኢትዮጵያ ነዋሪ ነው የመጣው እንግዳ ነው። እንግድነቱም ከተቀበላችሁት፣ ካከበራችሁት፣ ካለው ችግር ብታወያዩት ወደኋላ የሚያይል ልጅ ነው። ግን ያኑላ ሳታደረጉ፣ ያኑላ ሳትጠይቁ ስም የሌለውም ስም የምሰጡት ፈጣሪ ይስጣችሁ፣ እሌና ይስጣችሁ። አንደኛ ሰው በመሆናችሁ እሱ ያከብራችኋል። ብሰድቡት፣ መምናም ብትሉት ሰው ለመሆናችሁ ያከብራችኋል። ለሰው ልጅ ስፔክት አለው። የሰው ልጅ መውደድ አለው። የሰው ልጅ ፍቅር አለው። የሰው ልጅ ደግሞ ተነጋግሮ እንዴት እንደሚወይ እንዴት ተነጋግሮ በንግግር እንደሚፈታ ያውቃል። ለምን? እናት አባቱ በስነስርዓት ያሳደጉት ቤተሰብ ከጎረቤት ጋር በስነስርዓት ያደገ ልጅ ንግግር ያውቃል፣ በንግግር ያምራል። ሁለተኛ ነገር ደግሞ በተፈጥሮ ወይም በፍጡር ሰርታችሁ ስትሳደበው ለነበራችሁ እናንተው ታፍራላችሁ፣ እኛ አናፍርም። እኛ እንደ መዳም ቅመሞች፣ ትክክል። እኔ የመዳም ቅመም ነኝ፣ ሰራተኛ ነኝ፣ የሰው ቤት ሰራተኛ ነኝ። ሆኖም ለአብርሃም እኔ እንደ ኢትዮጵያዊነት ኢትዮጵያ ባህል አላት። አራስን ብትጠይቅ፣ ሰርግ ቤትን ብትሄድ፣ ሀዘን ቤትን ብትሄድ፣ ግብዣ ተጠርታን ብትሄድ፣ ባህል አለ። ያም ባህል ደግሞ እምቢ ልትችሉ ልትሉ አትችሉም። በኢትዮጵያዊነቴ ወደኋላ ወደ ኋላ አልልም። ከአብርሃም ጎመቁ የአብርሃም ስራ የአብርሃም የሰራው ስራ እናንተ ያሰባችሁት ሴራ እኔ በተለያየ ቋንቋ በአሰራጭ እናንተ እንደምትጠየቁበት ማወቅ ነበረባችሁ። ግን እኛ አናረግም። እናንተ ተሳሰታችሁ፣ እናንተ ከመንገድ ተሳሰታችሁ። ብታረጉ እኛ እንደ ኢትዮጵያዊነት እህታችን ናቸው፣ ወንድሞቻችን ናቸው። አናረግም። እዚህ ላይ አብርሃም ኢኒ ኢልማ

ዛሬም ነገም እምላችሁ አብርሃምን ተመልሰው እግሩ ላይ ወድቀው እንደሚስሙ እንደሚጠይቁ ይሄን እንኳንም በሁሉ በሌላም ቋንቋ ማስረዳት አዎ፣ ለምን በቃ አማራ ነው የሚደግፈው አማራ ነው እንዲህ የሚለው ብለው ዘረኝነት ስላመጡ በተለያየ ቋንቋ ስለገለሽው በጣም ነው የምናመሰግነው። እሺ ውዴ፣ ራስጣወት እናንተ ዘንድሮ እናንተ እና እኮ ቋንቋ ግራ ገብቶኝ ምንድነው እያልኩ ነው። ቅድስት ባንቺ ያሳሳቅ ምንድነው የሚታወራት ንገርሽ። ወላ እኔ አሁን ስራ ሆኖብኝ ነው እንጂ በፈረንሳይ በእንግሊዝኛ በአረበኛ በጣሊያኛ በጃፓንኛ መልቀቅ ነው። ለምን አብርሃምን ለመተቻል አብርሃምን ለመጣል የፈለጉት እነሱ ወላ ራሳቸው ላይ እንደሚጠመጠሙ ነው የማረቀው። ለምን ብለሽ ብትይ እኛ ትክክል ሰው ሀገር ውስጥ ያለን ሰው ነን። ዛሬ ይሄ ልጅ ይሄ ሚዲያ ቆሞለት ተስተካክሎ እኛ እንዳሰብነው እሱ እንዳሰበ ቢሆን ትልቅ ሚዲያ ቢከፈትለት ለችግርተኞች ቋሚ ነው በሀገርም በውጭ ይምላሉት ማለት ነው ወላ ብየ ከይሳፊ ብየነማ ከይሰቲ ኢጃፊ ጉረ ሙፃንኩ ዮ ደገይቲ ቀባቴ ኖፍ ምትወረቢ የአምባ ከይሰ ጅሮፍ ሀርከ ኖታ ሀጂየቲን አብዲቀፋ እኛ በሰው ሀገር ውስጥ ያለ ነው። ችግር ተኞች ወይም ማይቸግር ሰው የለም ብዙ ችግር የማይደርስበት ሰው የለም። አብርሃም ወደ ኋላ አይልም። አብርሃም ትራንስፖርት ስጭኝ አይልሽም። አብርሃም የጋዝ ስጭኝ አይልሽም። አብርሃም የቢጣቃ ስጭኝ አይልሽም። ግን እያንዳንዷ እኔ ከእናንተ ቀደም የሰው ሀገር ውስጥ ያለው በሰው የሰው ችግርም ከሶማሊያ አንስቼ ከናይሮቢ አንስቼ እስከ የመን ከየመን አንስቼ እስከ ስኡዲ ከስኡዲ አንስቼ እስከ የትና የተለያዩ አገር እስከ አሜሪካ እስከ ስዊደን፣ ብዙ የሰው ልጆች ችግር የደረሰባቸው እኛ እኔ ለብቻ የቻልኩት ግሩፕ አለኝ። ግን ያ ሁላ እንደዚህ ልጅ ያስደሰተኝ ነገር የለም እንደዚህ ልጅ በጣም እንትን የተደሰጥኩበት ነገር የለ። በዚህ በመሀላችን በነገራችን መሀል ሳራ አልሐበሻ አመሰግናት አለ ሳራ አልሐበሻ እማመሰግናት ነገር አለ ሳራ አልሐበሻ። እናንተ አታቁም። የዛን ሰዓት ቲክቶክም የለም ፌስቡክ ነበረ። መስር ውስጥ ማለት ነው። መስር ውስጥ ኢትዮጵያዊዎች ውሃ የፈላ ውሃ ሲደፋባቸው የተደፋባቸው ጊዜ ሳራ አልሐበሻ

ትልቅ ደረጃ ደርሶ ሚዲያው ላይ ተጠርቼ ስለ ኢትዮጵያ አሁን እኛ በስንት በሽተኞች አለ፣ ስንት ታማሚዎች አሉ፣ እያንዳንዳቸው የታመሙት ከሳውዲም ሆነ ከዱባይም ሆነ እንዴት እንደታመሙ እንዴት ሊሆኑ እንደቻሉ እንዴት ይሄ ሁላ ሊደረግ እንደቻለ ቢያውቁ አብርሃም ትላንት የመጣለች ትላንት ከመሬት የተነሳ ምኑ እንደሆነ መማያቅ ሱዑድስ ምን እንደሚደረግ ማያቅ ዱባይ ውስጥ ምን እንደሚደረግ ማያቅ እንግዳ እንግዳ ኮ ሲቀበሉ ሀበሻ አስገብቶ በር ከፍቶ እንደምን ደናነ ብሎ ነው እንጂ ሳይል ምኑን ሳይል እንዲ በቃ ተነስተው እንካቀመስ እንካቀመስ የለም ሓደ ማይ ጁዝ ሓደ ከላም ኣነ ማይ ጁዝ ማይ እቁድ ወላሂ ይሄን ንግግር እኔ አልቀበልም። እኔ አንድ ቀን አንድ ቀን የእያንዳንዳቸው ታሪክ ይወጣል። ማን ክፉ ሰራ፣ ማን ደግ ሰራ፣ የምናቀኝ በሰው ሀገር ውስጥ ያለ ነው። ይሄ ሁላ አሁን መደምቅምን ብር ትሰጣለች። እስቲ ማስረጃ ያምጡ፣ ማስረጃ ያምጡ። የላቸው ያኮ ዘግዘግዘግቷል። ዘንባ በጣም ወዳቸዋለሁ እኔ በተቻለኝ አቅም በተቻለኝ አቅም ስራ እየበዛብኝ ነው። ይህን ሰሞን ስራ እየበዛብኝ ነው። ስራ ባይበዛብኝ በተለያየ ቋንቋ እነሱ እንደሚሸማቀቁ ማድረግ እንችላለን እ ተጃጃ ከቤት ኧረ

እነሱን እንደተበጠሰ ጫማ ጣላቸው። የተበጠሰ ጫማ መለስሽ ትለብሻለሽ? አትለብሽም። ስለዚህ ጣላቸው። በጎ ይዋ ነው፣ ጥሩ ሰው ነው። በግ እኮ ጥሩ ነገር ነው። ጫማ በነገራችን ላይ ሳይዶ ነው።